መጽሐፈ ነገሥት ካልዕ ምዕራፍ 22። ኢዮስያስም መንገስ በጀመረ ጊዜ የስምንት ዓመት ልጅ ነበረ፣ በኢየሩሳሌምም 31 ዓመት ነገሰ። እናቱም ከባሱሮት የሆነ የአደያ ልጅ ይዲዳ ነበረች። በእግዚአብሔርም ፊት ቅን ነገርን አደረገ፣ በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሡም በኢዮስያስ በ18ኛው ዓመት በስምንተኛ ወር ንጉሡ ጸሐፊውን የሜሶላምን ልጅ የኢዜልያስን ልጅ ሳፋንን ወደ እግዚአብሔር ቤት ላከው። እንዲህም አለው። የመቅደሱ በረኞች ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ገንዘብ ይደምር ዘንድ ወደ ካህናቱ አለቃ ወደ ኬልቅያስ ሂድ። በእግዚአብሔርም ቤት ላሉት ሠራተኞች አለቆች ይስጡት። እነርሱም የተናደውን የእግዚአብሔርን ቤት ለሚጠግኑት ሠራተኞች ለአናጢዎችና ለጠራቢዎች፣ ለድንጋይም ሞቃሪዎች መቅደስንም ለመጠገን እንጨትንና የተወቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ የታመኑ ነበሩና በእጃቸው ስለተሰጠ አይቆጣጠሯቸውም ነበር። ካህኑም ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሡ መጣ ለንጉሡም በመቅደሱ የተገኘውን ገንዘብ ባሪያዎች አፈሰሱት፣ በእግዚአብሔርን ቤት ሠራተኞች ላይ ለተሾሙት አለቆች ሰጡት፣ ብሎ አውራለት። ጸሐፊውም ሳፋን ለንጉሡ ካህኑ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ካህኑን ኬልቅያስን የሳፋንንም ልጅ አኪቃምን የሚካያስንም ልጅ አክቦርን ጸሐፊውንም ሳፋንን የንጉሡንም ብላቴን አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህችን መጽሐፍ ቃል ስላልሰሙ በላያችን የነደደ እግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለኔና እኔና ስለ ሕዝቡ ስለ ይሁዳም ሁሉ የዚህችን የተገኘችውን መጽሐፍ ቃል እግዚአብሔርን ጠይቁ ብሎ አዘዛቸው። እንዲሁም ካህኑ ኬልቅያስና አኪቃም አክቦርም ሳፋንና አሳያም ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ትቅዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ሕልዳና ሄዱ። እርሷም በኢየሩሳሌም በሁለተኛው ክፍል ተቀምጣ ነበር። ከእርሷም ጋር ተነጋገሩ። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል እነሆ የይሁዳ ንጉሥ እንዳነበበው እንደ መጽሐፉ ቃል ሁሉ በዚህ ስፍራና በሚኖሩበት ላይ ክፉ ነገር አመጣለሁ። በእጃቸው ሥራ ሁሉ ያስቆጡኝ ዘንድ ትተውኛልና፣ ለሌሎችም አማልክት ታጥነዋልና ቁጣዬ በዚህ ስፍራ ላይ ይነዳል፣ አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ ሰማኸው ቃል ልብህ ገር ሆኗልና እነርሱም ለድንቅና ለመርገም እንዲሆኑ በዚህ ስፍራና በሚኖሩበት ላይ የተናገርሁትን ሰምተህ በእግዚአብሔር ፊት ተዋርዳሃልና ልብስህን ቀዳሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቼሃለሁ፣ ይላል እግዚአብሔር። ስለዚህም ደግሞ ወደ አባቶች ሰበስብሃለሁ፣ በሰላምም ወደ መቃብርህ ትሰበሰባለህ፣ በዚህም ስፍራ ላይ የማመጣውን ክፉ ነገር አይኖችህ አያዩ። ይህንም ለንጉሥ አወሩለት። መጽሐፈ ነገሥት ካልዕ ምዕራፍ 23 ንጉሡም ላከ፣ የይሁዳንና የኢየሩሳሌምንም ሽማግሌዎች ሁሉ ሰበሰባቸው። ንጉሡም ወደ እግዚአብሔር ቤት ወጣ፣ ከእርሱም ጋር የይሁዳ ሰዎች ሁሉ፣ በኢየሩሳሌምም የሚኖሩ ሁሉ፣ ካህናቱና ነቢያቱም ሕዝቡም ሁሉ ከታናሾቹ ጀምሮ እስከ ታላቆቹ ድረስ ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ተከትሎ ይሄድ ዘንድ ትእዛዙንና ምስክሩንም ሥርዓቱንም በፍጹም ልቡና በፍጹም ነፍሱ ይጠብቅ ዘንድ በዚሁም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸና ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ ቃል ኪዳን ገቡ። ንጉሡም የካህናቱን አለቃ ኬልቅያስን፣ በሁለተኛውም ማዕርግ ያሉትን ካህናትን፣ በረኞቹንም ለበዓልና ለማምለክ ያጸድ ለሰማይም ሰራዊት ሁሉ የተሠሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጭ በቄድሮን ሜዳ አቃጠላቸው፣ አመዱንም ወደ ቤቴል ወሰደው። የይሁዳ ነገሥታትም በይሁዳ ከተሞች በነበሩት በኮረብታው መስገጃዎች፣ በኢየሩሳሌምም ዙሪያ ባሉ መስገጃዎች ያጥኑ ዘንድ ያኖራቸውን የጣዖቱን ካህናት ለበዓልና፣ ለፀሐይ፣ ለጨረቃና፣ ለከዋክብት፣ ለሰማይም ሠራዊት ሁሉ ያጥኑ የነበሩትንም አስወገደ። የማምለኪያ ዐፀድንም ጣውት ከእግዚአብሔር ቤት ወደ ኢየሩሳሌም ውጭ ወደ ቄድሮን ፈፋ አወጣው። በቄድሮንም ፈፋ ጠገባ አቃጠለው፣ አድቅቆም ትቢያ አደረገው። ትቢያውንም በሕዝብ መቃብር ላይ ጣለው። ሴቶቹም ለማምለክ ያጸድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶሞውያንን ቤቶች አፈረሰ። ካህናቱንም ሁሉ ከይሁዳ ከተሞች አወጣቸው። ከጌባም ጀምሮ እስከ ቤርሳቤ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ ርኩስ አደረገው። በከተማይቱም በር በግራ በኩል በነበረው በከተማይቱ ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮቹም መስገጃዎች አፈረሰ። የኮረብታው መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሠዊያ አይመጡም ነበር። ብቻ በወንድሞቻቸው መካከል ቂጣ አንጀራ ይበሉ ነበር። ማንም ሰው ወንድ ልጁን ወይም ሴት ልጁን ለሞሎክ በእሳት እንዳያሳልፍ በሄኖም ልጆች ሸለቆ የነበረውን ቶፌትን ርኩስ አደረገው። የይሁዳም ነገሥታት በእግዚአብሔር ቤት መግቢያ ጠገብ በከተማው አቅራቢያ በነበረው በጃንደረባው በናታን ሜሌክ መኖሪያ ጠገብ ለፀሐይ የሰጡትን ፈረሶች አስወገደ። የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገሥታት ያሰሩትን በአካዝ ቤት ሰገነት ላይ የነበሩትን መሰዊያዎች፣ ምናሴ የሚያሰራውን በእግዚአብሔር ቤት በሁለት ወለሎች ላይ የነበሩትን መሰዊያዎች ንጉሡ አስፈረሳቸው አደቀቃቸውም ትቢያቸውንም በቄድሮን ፈፋ ጣለ። በኢየሩሳሌምም ፊት ለፊት በርኩሰት ተራራ ቀኝ የነበሩትን የእስራኤል ንጉሥ ሰሎሞን ለሲዶናውያን ርኩሰት ለአስታሮት፣ ለሞዓብም ርኩሰት ለካሞሽ፣ ለአሞንም ልጆች ርኩሰት ለሚልኮም ያሠራቸውን መስገጃዎች ንጉሡ ርኩስ አደረገ። ሐውልቶቹንም ሁሉ አደቀቀ፣ የማምለኪያ ጸዶቹንም ቈረጠ፣ በስፍራቸውም የሙታንን አጥንት ሞላበት። ደግሞም በቤተል የነበረውን መሰዊያ እስራኤልንም ያሳቴን አባጥ ልጅ ኢዮርባም ያሰራውን የኮረብታውን መስገጃ ይህን መሰዊያና መስገጃ ፈረሰ፣ ድንጋዮቹንም ሰባበረ፣ አድቅቆም ትቤ ያደረገው የማምለኪያ ጸዱንም አቃጠለው። ኢዮስያስም ዘወር ብሎ በተራራው የነበሩትን መቃብሮች አየ። ኢዮርባምም በበዓል ጊዜ በመሰዊያ አጠገብ ሲቆም እነዚህን ነገሮች የተነባ የእግዚአብሔር ሰው እንደተናገረው እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶቹን አስወጣ፣ በመሰዊያውም ላይ አቃጠላቸው፣ አረከሰውም። ዘወርም ብሎ ወደ ተናገረ ወደ እግዚአብሔር ሰው መቃብር አይኖቹን አቅንቶ ያ የማየው የመታሰቢያ ምልክት ምንድን ነው? አለ። የዚያችም ከተማ ሰዎች ከይሁዳ ወጥቶ በቤተል መሰዊያ ላይ ይህን ያደረግከውን ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት ማንም አጥንቱን አያንቀሳቅሰው፣ አለ። እነርሱም ከሰማርያ ከወጣው ከነቢዩ አጥንት ጋር አጥንቱን ተው። በሰማርያም ከተሞች የነበሩትን እግዚአብሔርን ያስቆጡት ዘንድ የእስራኤል ነገሥታት የሰሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤቴልም እንዳደረገው ነገር ሁሉ እንዲሁ አደረገባቸው። በዚያም የነበሩትን የኮረብታውን መስገጃዎች ካህናት ሁሉ በመሰዊያዎቹ ላይ ገደላቸው። የሰዎቹንም አጥንት በመሠዊያዎቹ ላይ አቃጠለ፣ ወደ ኢየሩሳሌምም ተመለሰ። ንጉሡም ሕዝቡን ሁሉ በዚህ ቃል ኪዳን መጽሐፍ እንደተጻፈው ለአምላካችሁ ለእግዚአብሔር ፋሲካ አድርጉ ብሎ አዘዛቸው። እንደዚህም ያለ ፋሲካ በእስራኤል ላይ ፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤልና በይሁዳ ነገሥታት ዘመን ሁሉ አልተፈሰከም። ነገር ግን በይሁዳ ንጉሥ በኢዮስያስ በአስራ ስምንተኛው ዓመት ይህ ፋሲካ በኢየሩሳሌም ለእግዚአብሔር ተፈሰከ። ደግሞም ካህኑ ኬልቅያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፈውን የሕጉን ቃል ያጸና ዘንድ መናፍስ ጠሪዎቹንና ጠንቋዮቹን፣ ተራፊምንና ጣዖታትንም፣ በይሁዳ አገርና በኢየሩሳሌም የተገኘውን ርኩሰት ሁሉ ኢዮስያስ አስወገደ። እንደ ሙሴም ሕግ ሁሉ በፍጹም ልቡ በፍጹምም ነፍሱ በፍጹምም ኃይሉ ወደ እግዚአብሔር የተመለሰ እንደ እርሱ ያለ ንጉሥ ከእርሱ አስቀድሞ አልነበረም፤ እንደ እርሱም ያለ ንጉሥ ከእርሱ በኋላ አልተነሳም። ነገር ግን ምናሴ ስላስቆጣው ነገር ሁሉ እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። እግዚአብሔርም እስራኤልን እንዳራኩት ይሁዳን ከፊት ያርቀዋለሁ፣ ይህችንም የመረጥ ውሃትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ያልሁትን ቤት እጥላለሁ አለ። የቀረውም የኢዮስያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በእርሱም ዘመን የግብፅ ንጉሥ ፈርዖን ኒካው ከአሶር ንጉሥ ጋር ሊጋጠም ወደ ኤፍራጥስ ወንዝ ወጣ። ንጉሡም ኢዮስያስ ከእርሱ ጋር ሊጋጠም ወጣ። ፈርዖንም በተገናኘው ጊዜ በመጊዶ ገደለው። ከሞተም በኋላ ባሪያዎቹ በሰረገላው አድርገው ከመጊዶ ወደ ኢየሩሳሌም አመጡት። በመቃብሩም ቀበሩት። የአገሩም ሰዎች የኢዮስያስን ልጅ ኢዮአክስን ወሰዱት። ቀብተውም በአባቱ ፈንታ ነገሱት። ኢዮአክስ መንገሥ በጀመረ ጊዜ የ23 ዓመት ጎልማሳ ነበረ። በኢየሩሳሌምም ሶስት ወር ነገሰ። እናቱም አሚጣል ትባል ነበር፣ እርሷም የልብና ሰው የኤርሚያስ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ። በኢየሩሳሌምም እንዳይነግስ ፈርዖን ኒካው በሃማት ምድር ባለችው በሪብላ አሰረው። በምድሩም ላይ መቶ መክሊት ብርና አንድ መክሊት ወርቅ ፈሰሴ ጣለበት። ፈርዖን ኒካውም የኢዮስያስን ልጅ ኤልያቂምን በአባቱ በኢዮስያስ ፋንታ ነገሰ። ስሙንም ኢዮዋቄም ብሎ ለወጠው። ኢዮዋአክስንም ወስዶ ወደ ግብፅ አፈለሰው በዚያም ሞተ። ኢዮዋቄምም ብሩንና ወርቁን ለፈርዖን ሰጠው። እንደ ፈርዖንም ትእዛዝ ገንዘብ ይሰጥ ዘንድ ምድሩን አስገበረ። ለፈርዖን ኒካውም ይሰጥ ዘንድ ከአገሩ ሕዝብ ሁሉ እንደ ግምጋሜው ብርና ወርቅ አስከፈረ። ኢዮዋቄምን መንገሥ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። እናቱም ዘቢዳ ትባል ነበር። እርሷም የሩማ ሰው የፈዳያ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ። መጽሐፈ ነገሥት ካልዕ ምዕራፍ 24 በእርሱም ዘመን የባቢሎን ንጉሥ ናቡከደነጾር ወጣ። ኢዮአቄምም ሦስት ዓመት ተገዛለት። ከዚያም በኋላ ዘወር አለና አመጸበት። እግዚአብሔርም የከለዳውያንንና የሶርያውያንን የሞዓባውያንንም የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት እንደተናገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴ ስላደረገው ኀጢአት ሁሉ ስላፈሰሰውም ንጹሕ ደም ኢየሩሳሌምንም በንጹሕ ደም ስለሞላ ከፊቱ ያስወግዳቸው ዘንድ ይህ ነገር በእግዚአብሔር ትእዛዝ በይሁዳ ላይ ሆነ። እግዚአብሔርም ይራራ ዘንድ አልወደደም። የቀረውም የኢዮአቄም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ፣ ልጁም ዮአኪም በእርሱ ፋንታ ነገሰ። የባቢሎንም ንጉሥ ለግብፅ ንጉሥ የነበረውን ሁሉ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብፅ ንጉሥ ከዚያ ወዲያ ከአገሩ አልወጣም። ዮአኪም መንገሥ በጀመረ ጊዜ የአሥራ ስምንት ዓመት ጎልማሳ ነበረ። በኢየሩሳሌምም ሦስት ወር ነገሰ። እናቱም ኔስታ ትባል ነበር፤ እርሷም የኢየሩሳሌም ሰው የኢልናታን ልጅ ነበረች። አባቱም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነጾር ባሪያዎች ወደ ኢየሩሳሌም ወጡ፤ ከተማዪቱም ተከበበች። ባሪያዎቹም በከበቧት ጊዜ የባቢሎን ንጉሥ ናቡከደነ ጾር ወደ ከተማዪቱ ወጣ። የይሁዳም ንጉሥ ዮአኪንና እናቱ ባሪያዎቹም አለቆቹም፣ ጃንደረቦቹም ወደ ባቢሎን ንጉሥ ወጡ። የባቢሎንም ንጉሥ በነገሰ በስምንተኛው ዓመት ያዘው። የእግዚአብሔርም ቤት መዛግብትን ሁሉ የንጉሱን ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደተናገረው የእስራኤል ንጉሥ ሰለሞን በእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም ሁሉ፣ አለቆቹንም ሁሉ፣ ጽኗዋን ኃያላኑንም ሁሉ፣ ጠራቢዎቹንም ሁሉ ብረት ሰራተኞቹን ሁሉ አስር ሺህ ምርኮኞች አፈለሰ። ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮዋኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች፣ ጃንደረቦቹንም፣ የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንም ንጉሥ ብርቶቹንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ ሰባት ሺህ ያህል ጠራቢዎችና ብረት ሠራተኞችን አንድ ሺህ ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፋንታ ነገሰ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስ መንገሥ በጀመረ ጊዜ የሃያ አንድ ዓመት ጎልማሳ ነበረ። በኢየሩሳሌምም ዐሥራ አንድ ዓመት ነገሰ። እናቱም የሚጣል የተባለች የልብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና። ሴዴቅያስም በባቢሎን ንጉሥ ላይ አመፀ። መጽሐፈ ነገሥት ካልዕ ምዕራፍ 25 ሴዴቅያስም በነገሰ በዘጠነኛው ዓመት በአስረኛው ወር ከወሩም በአስረኛው ቀን የባቢሎን ንጉሥ ናቡከደነ ጾርና ሰራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት። በዙሪያውም እርድ ሰሩባት። ከተማይቱም እስከ ንጉሡ እስከ ሴዴቅያስ እስከ አስራ አንደኛው ዓመት ድረስ ተከባ ነበር። በአራተኛውም ወር በዘጠኛው ቀን በከተማይቱ ራብ ጸንቶ ነበርና ለአገሩ ሰዎች እንጀራ ታጣ። ከተማይቱም ተሰበረች። ሰልፈኞቹም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሡ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ። በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉ፣ በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይተው ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ወደ ሪብላ መጡት፣ ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው፣ የሴዴቅያስንም ዐይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎንም ንጉሥ በናቡከደነጾር በአስራ ዘጠነኛው ዓመት በአምስተኛው ወር ከወሩም በሰባተኛው ቀን የባቢሎን ንጉሥ ባሪያ የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ፣ ታላላቆቹን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ዙሪያን አፈረሶ የዘበኞቹም አለቃ ናቡዘረዳን በከተማይቱ ውስጥ የቀረውን ህዝብ፣ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የቀሩትንም ህዝብ አፈለሰ። የዘበኞቹም አለቃ ከአገሩ ድሆች ወይን ተካዮችና ራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናስ ኩሬ ሰባበሩ፣ ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹንም መኮስተሪያዎቹንና ጭልፋዎቹንም የሚያገለግሉበትን የናስ ዕቃ ሁሉ ወሰዱ። የዘበኞቹም አለቃ ማንደጃዎቹንና መቀመጫዎቹን የወርቁን ዕቃ ሁሉ በወርቅ የብሩንም በብር አድርጎ ወሰደ። ሰሎሞንም ለእግዚአብሔር ቤት የሠራቸውን ሁለቱን አምዶች አንዱንም ኩሬ መቀመጫዎቹንም ወሰደ። ለእነዚህ ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመት አስራ ስምንት ክንድ ነበረ። የናስም ጉልላት ነበረበት። የጉልላቱን ምርዝመት ሦስት ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ። እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የዘበኞቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ ሦስቱንም በረኞች ወሰደ። ከከተማይቱም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ በከተማይቱም የተገኙትን በንጉሡ ፊት የሚቆሙትን አምስቱን ሰዎች የአገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ ስድሳ ሰዎች ወሰደ። የዘበኞቹም አለቃ ናቡ ዘረዳን ወስዶ የባቢሎን ንጉሥ ወዳለበት ወደ ሪብላ መጣቸው። የባቢሎንም ንጉሥ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። የባቢሎንም ንጉሥ ናቡከደነጾር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ የአኪቃምን ልጅ ጎዶልያስን አለቃ አደረገው። የጭፍሮቹም አለቆች ሁሉ የናታንያ ልጅ እስማኤል፣ የቃሪያም ልጅ ዮሐናን፣ የኖጣፊውም የተንሁሜን ልጅ ዘራያ፣ የማዕካታዊውም ልጅ የአዛንያ ሰዎቻቸውም የባቢሎን ንጉሥ ጎዶልያስን እንደ ሾመ በሰሙ ጊዜ ወደ ጎዶልያስ ወደ ምጽጳ መጡ። ጎዶልያስም ከከለዳውያን ሎሌዎች የተነሳ አትፍሩ፣ በአገሩ ተቀመጡ፣ ለባቢሎንም ንጉሥ ተገዙ፣ መልካምም ይሆንላቸዋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛው ወር ግን የመንግሥት ዘር የነበረ የኤሊሳማ ልጅ የናታንያ ልጅ እስማኤል ከእርሱም ጋር አስር ሰዎች መጥተው ጎዶልያስንና ከእርሱም ጋር በምጽጳ የነበሩትን አይሁድና ከለዳውያንን እስኪሞቱ ድረስ መቷቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የጭፍሮቹን ማለቆች ተነስተው ወደ ግብጽ መጡ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በሰላሳ ሰባተኛው ዓመት በአስራ ሁለተኛ ወር ከወሩም በሃያ ሰባተኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከወህኒ አወጣው። በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ ያደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮዋኪንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። ንጉሡም በሕይወቱ ዘመን ሁሉ የዘወትር ቀለብ ዕለት ዕለት ይሰጠው ነበር።